በሁለተኛው ምዕራፍ በአጀንዳ ማሰባሰብ እየተሳተፉ የሚገኙ የተለያዩ ተወካዮች ጥያቄዎችን ከማንሳት በተጨማሪ መፍትሔ አመላካች ጉዳዮችን እያቀረቡ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ተናገሩ። የሁለተኛው ምዕራፍ የአጀንዳ ማሰባሰብ ሁለተኛ ቀን ውሎን አስመልክቶ ቃል አቀባዩ መግለጫ ሰጥተዋል። አማራ ሊቁ መግለጫውን ተከታትሎ ተከታዩን ዘገባ አዘጋጅተዋል። መጋቢት 7 2017 ዓ.ም የተጀመረው የአማራ ክልል የአጀንዳ ማሰባሰብ ሂደት 270 የማህበረሰብ ተወካዮችን በመምረጥ መጠናቀቁ ይታወሳል። ሁለተኛው ምዕራፍ የመንግስት ተቋማት ተወካዮች፣ መንግስታዊ ያልሆኑ ተቋማት፣ የማህበራት ተወካዮች፣ የፖለቲካ ፓርቲዎችና ተጽዕኖ ፈጣሪ ግለሰቦች የሚሳተፉበት የአጀንዳ ማሰባሰብ ተግባር ተጀምሯል። የሁለተኛ ቀን ውሎውን አስመልክቶም የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ላሚኮ መግለጫ ሰጥተዋል። አቶ ጥበቡ በመግለጫቸው በአጀንዳ እየተሳተፉ ያሉ አካላት ለሀገር ይጠቅማሉ የሚሏቸውን ሀሳቦች በነጻነት እያነሱ መሆኑን ተናግረዋል። ከመጀመሪያው ጀምሮ እስከ ሁለተኛው ምዕራፍ ድረስ የአጀንዳ ልየታ ስራው እየተከናወነ ነው። ከዚህ በተጨማሪ ደግሞ በሀገራዊ ምክክር ጉባኤው ላይ ተወካዮቻቸውን በምርጫ የሚያሳውቁ የተለያዩ ቡድኖች ደግሞ የምርጫ ሂደታቸውንም ለማከናወን ጥረት ያደረጉበት ነው። በዚህም ሂደት ላይ በጣም በርካታ ሀገራዊ የሆኑ ክልላዊ የሆኑ አሁን ላለንበት ወቅታዊ ሁኔታ ያደረሱንን ምክንያቶች ሲንከባለሉ የመጡ ጉዳዮችም በጣም በርካታ ጉዳዮች ተነስተዋል። በአጀንዳ ማሰባሰብ ሂደቱ የሚሳተፉ አካላት በአጀንዳነት የሚነሱ ጥያቄዎችን ከማንሳት ባለፈ መፍትሔ አመላካች ሀሳቦችን እያፈለቁ መሆናቸውንም ቃል አቀባዩ ተናግረዋል። በምክክር ሂደቱ ላይ እየተሳተፉ ያሉ አካላት የሀገርን ችግር ለመፍታት የክልሉንም ችግር ለመፍታት በሚያስችል ንቃትና ትኩረት ነው ሲሳተፉ የነበሩት እና ሂደቱ በጣም አሳታፊ ነበረ፣ በጣም ግልጽና ያለምንም ጫናና ተጽዕኖ ሲካሄድ የነበረ ነው። ስለዚህ በአምስቱ ምድቦች ቅድም በጠቀስኩን ለማለት ነው የነበሩ የመድረኩ ተሳታፊዎች ወይም ደግሞ ተመካካሪዎች አሉ የሚሏቸውን ችግሮችን በነቂስ በሚባል ደረጃ እና በጥልቀትም ጭምር ያነሱበት ሁኔታ ነበረ። ከዚህ በተጨማሪ ደግሞ ችግሮችን ከመጠቆም ባሻገር ደግሞ መፍትሔ ናቸው ሊደረጉ ይገባል የተለያዩ መንግስትን ጨምሮ ህብረተሰቡም የሌሎች ባለድርሻ አካላትም ይህን ይህንን ቢያደርጉ ከዚህ ችግር ልንወጣ እንችላለን የሚሉ ምክረ ሀሳቦችን ጭምር ያቀረቡበት ነው። የአማራ ክልል የአጀንዳ ማሰባሰብ ሂደት ሚያዝያ 4 2017 ዓ ም እንደሚጠናቀቅ የተናገሩት አቶ ጥበቡ የተሰባሰቡ አጀንዳዎች ሀገርና ትውልድን ማዳን የሚችሉ መሆናቸውንም አንስተዋል። የአማራ ክልል የምክክር ሂደት የአጀንዳ ማሰባሰቡና ተወካዮችን የመምረጡ ሂደት ማጠቃለያ ቀን ነው የሚሆነው። አምስት የተለያዩ ቡድኖች የሚያቀርቡት አለ ለአጠቃላይ ጉባኤው ማለት ነው። ስለዚህ እነዚህ አምስት የሚቀርቡ አጀንዳዎች ደግሞ ይጠናቀሩና ወደ አንድ ይሆናሉ ማለት ነው። ከሁሉም ባለድርሻ አካላትና ከህብረተሰቡ የተጠናቀረውን አንድ አጀንዳ የሚቀርብበት ይሆናል ማለት ነው። አንድ አጀንዳ ስንል አጠቃላይ የክልሉ እስካሁን ከመጀመሪያው ጀምሮ ከመጋቢት 27 ጀምሮ የሄድንበትን ሂደት የመጨረሻውን አጀንዳ ኮሚሽኑ የሚረከብበት መድረክ ነው የሚሆነው። ሀገራዊ ምክክሩ አላማውን እንዲያሳካ ሁሉም ኃላፊነቱን እንዲወጣም ጥሪ ቀርቧል።